ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩትብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩትብ ቻናላችን በምጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውና ዋጋቸውን ለእናንተ እናደርሳለን። አብራችሁ ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲብ ቻናል ተመልካቾቻችን በዛሬው ቪዲዮያችን የተለያዩ እንደምታዩቸው ወተር ዲስፔንሰሮች ውሃ አጣርተው ሙቅ ቀዝቃዛ፣ እንዲሁም ደግሞ ታችኛው ፍሪጅ ያላቸውን የተለያዩ አይነት ከለር ያላቸውን ዲስፔንሰሮች እናሳያቸዋለን። በመጀመሪያ የምናየው አፍትሮን ወተር ዲስፔንሰር ይሆናል። ይህ እንግዲህ አፍትሮን ወተር ዲስፔንሰር ቅድም እንደነገርኳቸው፣ ወተር ዲስፔንሰሮች ሶስት ፓርት አላቸው። እዚጋ እንደምታዩት ውሃ ያጣራሉ። እዚጋ ደግሞ እንደምታዩት ቦይለር እና ኮንደንሰር ስላላቸው የሰጠነውን ውሃ ከፈለግን ሙቅ ከፈለግን ደግሞ ቀዝቃዛ እንዲሁም ደግሞ እንደዚህ ሶስተኛ በተን ያላቸው ከሆኑ ኖርማል ውሃዎችን ያወርዳሉ። ከዚህም በተጨማሪ ደግሞ ታችኛው ላይ እንደምናየው አነስ ያለች ፍሪጅ አለው። ይሄ አፍትሮን እንግዲህ ሙሉ ለሙሉ ቦዲው ስቴለስ ስቲል ስለሆነ ቢቆሽሽብን፣ ከለሩም ቶሎ ደግሞ የሚለቅም አይደለም፣ በቀላሉ ማጽዳት እንችላለን። እንዲሁም ደግሞ ከነ ከለሩ ከነ ውበቱ ረጅም ጊዜ ሳይበላሽብን መቆየት ይችላል ማለት ነው። እዚህ ጋ እንደምናየው እንግዲህ ሃያ ሊትር የሚይዝ ጃር አለው። ይሄ ጃር እንግዲህ እንደምናየው እዚህ ጋር ሶሊድ ዌስቶች ከሆኑ ከላይ ላይ ፈታ እና በቀላሉ እዛው ላይ አጣብቆ ያስቀርልናል። ከዛም ደግሞ በተጨማሪ እዚህ ጋር እንደምታወት አሸዋ አለው። ይህ አሸዋ ደግሞ ወደ ስድስት ሌር ስላለው የትኛውም አይነት ባክቴሪያ የትኛውም አይነት ነገር ቆሻሻ፣ ከውሃው የተለየ ቆሻሻ ካለ እዚሁ ላይ አሸዋው ላይ ተጣብቀው ይቀራሉ ማለት ነው። እችኛ አሸዋ እንግዲህ በየ አስራ አምስት ቀኑ ከላይ ያለችዋ ቆሻሻ መራገፍ አለባት። ከዛ በኋላ አሸዋው እንዳዲስ ደግሞ ተገዝቶ ይገጠማል ማለት ነው። ይሄ እንግዲህ እስከ ሁለት ዓመት ድረስ ማገልገል ይችላል። ከሁለት ዓመትና እና ከዛ በላይም ማገልገል ይችላል። የሚቀየረው መቼ ነው ከተባለ የውሃው ቴስት እና ከለሩ ሲቀየር፣ ወይም ደግሞ ከለሩ የሚቀየርብን ከሆነ ቴስቱም የተለየ የሚሆንብን ከሆነ የዛን ሰዓት ላይ የግዴታ አሸዋዋን መቀየር ይኖርብናል ማለት ነው። እዚሽ ጋር እንግዲህ እንደምናየው ከፈለግን ሙቅ ከፈለግን ደግሞ ቀዝቃዛ ውሃ መጠቀም እንችላለን። እንግዲህ ቀዝቃዛው እንግዲህ እስከ አስር ዲግ ሴንቲግሬድ መቀዝቀዝ ይችላል። ሙቁ ደግሞ እስከ ዘጠና ዲግ መሞቅ ይችላል ማለት ነው። ያም ማለት ምንድነው ከዚህኛው የምናወጣው ውሃ ምን መሆን ይችላል? የሻይ ለተለያዩ አገልግሎቶች መዋል ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ እታችኛው ላይ እንደምናየው አነስ ያለች ፍሪጅ አለች። እዚችኛዋ ፍሪጅ ውስጥ የተለያዩ ነገሮች ስቶር አድርገን መጠቀም እንችላለን። ዋናው ፐርፐዙ ግን ምንድነው የተጣራ ውሃ የምንቀዳበት ብርጭቆ፣ ባክቴሪያ እና የተለያዩ ነገሮች ካሉት እዛው ተመልሶ ስለሆነ ውስጥ እናረገውና በቅዝቃዜ ስታራላይዝ አርጎልን ምንድን ነው ብርጭቆ መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚሽ ጋር እንደምናያት የጃር ማስቀመጫ አለው። እችኛን መጠቀም ማንፈልግ ከሆነ እችን ብድግ እናደረጋትና የጃሩን ውሃ እዚህ ላይ ተገልብጦ ወይም ደግሞ እዚሽ ጋር እንደምናያት እንደዚህ አርገን መጠቀም እንችላለን። ከዛ በኋላ ላይ የጃሩ ከፈለግን ሙቅ ከፈለግን ደግሞ ቀዝቃዛ ውሃ እንጠቀማለን ማለት ነው። የጃር ውሃ በራሱ ተጣርቶ ስለሚመጣ ምንም አይነት ማጣሪያ አያስፈልገውም ማለት ነው። ይሄ እንግዲህ ወተር ዲስፔንሰር ሁለት ዓመት የካምፓኒ ዋረንቲ ያለው። እንግዲህ ደግሞ ረጅም ጊዜ መጠቀም ከፈለግን የተለያዩ ኮንትሮል ሲስተሞችን መጠቀም ይኖርብናል ማለት ነው። ይሄ እንግዲህ ወተር ዲስፔንሰር ለሙቁ እንደምናየው የራሱ ኮንትሮል ፓና ስላለው፣ ወዲያው እነዚህ ሁለቱ ምንም አይነት ጉዳት የላቸውም። ነገር ግን ሙቁ እንደተነካ እጃችንን የተለያዩ ቦታዎች ሊያቃጥል ስለሚችል፣ ወይም ደግሞ ህፃናት ማቅ ሰው ነክቶት ሊያቃጥል ስለሚችል የራሷ ሎክ አላት። በዚችኛ መጠቀም እንችላለን ማለት ነው። ይሄ እንግዲህ አፍትሮ ወተር ዲስፔንሰር በሁለት አይነት አማራጭ አለው። እዚህ ጋር እንደምናየው ከፈለግን በብላክ ከፈለግን ደግሞ እዚህ ጋር እንደምናየው በሲልቨር ከሁለት አንዱ መርጠን መውሰድ እንችላለን ማለት ነው። ዋጋው ደግሞ 28 ሺህ ብር ብቻ ነው፣ ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ብላክ ስታር ወተር ዲስፔንሰር ይሆናል። ይህ ብላክ ስታር እንግዲህ ወተር ዲስፔንሰር ከላይ እንደምናየው ተለቅ ያለ ጃራ አለው፣ ውሃ ማስቀመጫ የሚሆን ይህም እንግዲህ ውሃ ማስቀመጫ እንደምናየው እችኛው አሸዋዋ እዚህ ጋር እንደምናው የራሱ የሆነ አሸዋዋ አለው። ይሄኛውም አሸዋ እንግዲህ የተለያዩ ነገሮች ባክቴሪያዎች፣ የተለያዩ ነገሮች ወደ ተጣራ ውሃ ውስጥ እንደገቡ አጣብቀው ያስቀሩናል ማለት ነው። ከዚህም በተጨማሪ እንግዲህ አዲስ መግዛት ደግሞ ስንፈልግ ራሷ እችኛ ከላይ ያለችው ትቀይራለች። አዘርቦች ደግሞ ከላይ ያለችው ብቻ አሸዋዋ ሙሉ ለሙሉ በአዲስ መቀየር ይችላል ማለት ነው። እዚች ጋር ደግሞ የምናያቸው እነዚህ ፊልተሮች ናቸው። እነዚህ እንግዲህ ጨርቆች ምንድነው የሚያደርጉት? የተለያዩ ጠጣር የሆኑ ቆሻሾች ካሉ እነዚን ቆሻሾች እዚሁ አጣብቆ ያስቀሩልናል። እነዚህ ግን ምንድነው የግዴታ በየ15 ቀኑ በየወሩ እያወጣን ማጽዳት አለብን ማለት ነው። በንጹህ ውሃ ለቅለቅ አድርገን መልሰን መክተት አለብን፣ ረጅም ጊዜ መጠቀም የምንፈልግ ከሆነ ማለት ነው። ከዚህም በተጨማሪ ደግሞ እንደሌሎች ሌሎች ሁሉ እዚሽ ጋር እንደምናያቸው ከፈለግን ሙቅ ውሃ ከፈለግን ደግሞ ቀዝቃዛ ውሃ መጠቀም የሚያስችለን ሁለት አማራጮች አሉት። እንዲሁም ደግሞ እታችኛው ላይ እንደዚህ እንደምናየው አነስ ያለች ፍሪጅ አለችው። እዚችኛዋ ፍሪጅ ውስጥ የተለያዩ ነገሮችን አስቀምጠን መጠቀም እንችላለን ማለት ነው። ዋናው ነገር ግን ፐርፐዙ ምንድን ነው? እዚህ ጋር የሚመጣው ውሃ የተጣራ ውሃ ነው። የተጣራ ውሃ በቆሻሻ ነገር ከቀዳ ነው ያው ተመልሶ ስለሆነ ግዴታ ውስጥ ከተን ባክቴሪያውን ስታራላይዝ እንዲያደርግልን ማድረግ እንችላለን ማለት ነው። እዚህ ጋር እንደምናየው ሙቅ አለው፣ በዚችኛ ደግሞ ቀዝቃዛ አለው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው ኖርማል ውሃ ያልሞቀም ያልቀሰቀስም ኖርማል ውሃውን ማውረድ ይቻላል ማለት ነው። ይሄ ደግሞ ብላክ ስታር አንድ አመት የካምፓኒ ዋራንት ያለው ዋጋው ደግሞ 23500 ብር ሲሆን ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው ሚዲያ ወተር ዲስፔንሰርን ይሆናል። ይሄ እንግዲህ ሚዲያ ወተር ዲስፔንሰር ውሃ ከማጣራቱ ሙቅ ውሃ፣ ቀዝቃዛ፣ ኖርማል ውሃ ከመስጠቱም በላይ እንደምናየው ከቨር ፕሌት ስላለው ለቤታችን ግርማ ሞገስን ነው የሚሰጥልን፣ አንድ ውበትን ጨመር ያደርግልናል ማለት ነው። እዚህ ጋር እንደምናየው ማጣሪያው እንግዲህ ቅድም እንዳሳያችሁ ሁሉ እንደዚህ አይነት አሸዋዎች አሉት። እችኛው አሸዋ እንግዲህ ምንም አይነት ባክቴሪያ እንዳልፍ ታደርገዋለች። ከዚህ ተጨማሪ ለቲዩብ ስላለው በዛ ቲዩብ አማካኝነት የተለያዩ እንኳን ከላይ ከአሸዋው አልፎ የሚመጡትን ባክቴሪያዎች እዙ አጣብቆ ያስቆይልናል ማለት ነው። ይሄ አሸዋው እና እንዲሁም ደግሞ ቲዩቡ በሶስት ዓመት በሁለት ዓመት ይቀየራሉ። እነዚህ እንግዲህ የሚቀየሩት መቼ ነው? የውሃው ከለሩ እንዲሁም ደግሞ ጣዕሙ የሚቀየር ከውሃ ውጭ የሆነ ነገር ከሆነ እኛው አይተን የግዴታ መቀየር ይኖርብናል። አለበለዚያ ምንድን ነው ከዚህ የሚወጣው ውሃ የተጣራ ስላልሆነ ለተለያዩ ውሃ ወለድ በሽታዎች ይደርገናል ማለት ነው። እዚህ ውስጥ ምን ከተው ውሃ ከቧንቧ የሚመጣ ውሃ ከየትኛውም የተገኘውን ውሃ ሙሉ ለሙሉ በመቶ ፐርሰንት በሚባል ደረጃ አጣርቶ ታች ያወርድልናል። ከዛ ካወረደልን በኋላ እዚህ ታንከር ውስጥ ይገባል። ከዛ በኋላ ላይ እዚህ ጋር እንደምናየው ከፈለግን ሙቅ ከፈለግን ደግሞ ኖርማል ከፈለግን ደግሞ ቀዝቃዛ ውሃ ማግኘት እንችላለን ማለት ነው። ሙቁ ውሃ እስከ 95 ዲግሪ ሴንቲግሬድ ላይ ስለሚሞቅ ከፈለግን ለሻይ ለተለያዩ ነገሮች መጠቀም እንችላለን። ከዚህም በተጨማሪ ደግሞ ያልሞቀም ያልቀዘቀዘም እኛ የከተት ነውን ወይም ሩም ቴምፕሬቸር ላይ ያለ ውሃውን ደግሞ ከፈለግን እዚሽ ጋር እችኛ ያነክታል። ያልሞቀም ያልቀዘቀዘም ኖርማል ውሃ ማግኘት እንችላለን። ከዚህም በተጨማሪ ደግሞ መጨረሻ ላይ የምናያት ደግሞ ምንድነው ቀዝቃዛ ውሃ ከፈለግን ራሱ ላይ ፍሪጅ ስላለው ቀዝቃዛ ያለ ውሃ ማግኘት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናያት አነስ ያለች ፍሪጅ ስላላት እዚችኛ ፍሪጅ ውስጥ የተለያዩ ነገሮች ማስቀመጥ እንችላለን። ከዚህም በተጨማሪ ነገር ግን እዚህ ውስጥ የተጣራ ውሃ የምንቀዳበት ብርጭቆ ባክቴሪያ ካለው ያው ተመልሶ ተመሳሳይ ነገር ስለሚሆን ውስጥ ከተን ምን ማድረግ እንችላለን? ሳራላይዝ ማድረግ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ቅድም እንዳልኳችሁ አሸዋው ጊዜ አለው። የዛን ጊዜ የሚበላሽበት ጊዜ እስከሚደርስ ድረስ እኛ ምን ማድረግ እንችላለን? እችኛን ከላለችን አንስተን እችኛን ገጥመን የጃር ውሃ እየገለበጥን ከፈለግን ሙቅ ውሃ ከፈለግን ቀዝቃዛ ውሃ ከፈለግን ደግሞ ኖርማል ውሃ ማግኘት እንችላለን ማለት ነው። ከዚህም በተጨማሪ ለሁሉም ሞተር ዲስፔንሰሮች ማድረግ የሚገባን ሶስት ጥንቃቄዎች አሉ። የመጀመሪያው ጥንቃቄ ምንድን ነው? እዚህ ውስጥ ውሃ ከተል ወደ ቦይለር ውስጥ ወይም ደግሞ ወደዚህኛው ወደ ዋናው ታንከር ውስጥ ሳይገባ ከሰካ ነው። የተጣራው ውሃ ከላይኛው ውሃ ጨመርን ተጣርቶ መጣና እዚህኛው ታንከር ውስጥ ሳይገባ ቦይለሩን ካበራ ነው ወይም ደግሞ እዚህ ጋር ከጀርባ ላይ የምናየውን የተጣራው ውሃ እዚኛው ታንከር ውስጥ እስኪገባ ጠብቀን ነው ቦይለሩን ወይም ደግሞ የሙቁን ማብራት አለብን። አዘርወይስ ምንድን ነው ሳይጣራ ጠብቀን ካበራ ነው ቶታሊ የቦይለራችን ምንድነው ዳሜጅ ይሆናል ማለት ነው። እሷንም ደግሞ ማብራና ማጥፊያ ሁሉም ዲስፔንሰሮች ላይ ያለው የሚዲያ ግን እዚጋ እንደምነው በጎን በኩል አለ። የሚዲያ ግን እንደምነው እዚጋ በጎን በኩል አለ። እቺኛ ቀዩ የሙቁን ፓውሩን ኦንና ኦፍ ለማድረግ ይጠቅመናል። እቺ ደግሞ አረንጓዴዋ ደግሞ የፍሪጅን እና የቀዝቃዛውን ኮንትሮል ለማድረግ ይጠቅመናል ማለት ነው። ስለዚህ የተጣራው ውሃ እዚኛው ታንከ ውስጥ ሳይገባ የሙቁን ካበራ ነው ምን ይሆናል ማለት ነው? ቦይለራችን ወዲያውኑ ዳሜጅ ይሆንብናል ማለት ነው። የመጀመሪያው ጥንቃቄ ማድረግ የሚገባን እሱን ነው። ሁለተኛ ደግሞ እዚሽ ጋር እንደምናየው ምንድን ነው ከጀርባ ላይ አንደኛው እዚሽ ጋር እንደምናየው ቦይለር አለ። በዚህ በኩል ደግሞ እንደምናየው ጋዝ ሲስተም አለ። ስለዚህ ምንድን ነው ጋዝ ሲስተም ስላለው እንደ ፍሪጅ ሁላ ከቦታ ቦታ ካነቃነቅ ነው በኋላ ጋዙ የግዴታ ለአራት ሰዓት ሰትል ማድረግ አለበት። ምን ማለት ነው? ቦታውን ይዞ ለአራት ሰዓት መቆየት አለበት። ያለበለዛ ግን ዝም ብለን የምንሰካው ከሆነ የፍሪጁ ፓርት እና እንዲሁም ደግሞ ቀዝቃዛ የሚሰጠን ፓርት ሙሉ ለሙሉ ይበላሹብናል ማለት ነው። ስለዚህ ምን ማድረግ ይኖርብናል? ልክ ከጨረስን በኋላ ማለቴ አነቃንቀን ወይም ደግሞ ቦታ ቀያየረ ነው ከጨረስን በኋላ ለአራት ሰዓት ጠብቀን የግዴታ መሰካት ይኖርብናል ማለት ነው። የሶስተኛውና ደግሞ የመጨረሻው ማድረግ የሚገባን ጥንቃቄ ምንድን ነው እንደምናየው ጋዝ ሲስተም ነው ሁል ጊዜ የሚሰካ ነገር ስለሆነ በስታብላይዘር ብንጠቀመው ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ያም ቢሆን ግን ይሄ ሚዲያ ሁለት ዓመት የካምፓኒ ዋራንቲ አለው። ነገር ግን እነዛን ጥንቃቄዎች ብናደርግ አንደኛ አላስፈላጊ ወጪ አናወጣም፣ ሁለተኛ ደግሞ አላስፈላጊ እንግልቶችን መቀነስ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ንብረት ብለን የገዛነው እቃ ረጅም ጊዜ ዱሪያብል ሆኖ መጠቀም እንችላለን ማለት ነው። ይሄ ሚዲያ ወተር ዲስፔንሰር ዋጋው 28500 ብር ብቻ ነው፣ ከነጻ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን የሚመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱ አድራሻችን በቁጥር አንድ ፊጋ ትራፊክ ላይቱጋ ወደ ጎረብ የሚወስደው መንገድ፣ በቁጥር ሁለት ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐርማርኬት አጠገብ፣ በቁጥር ሶስት ቡራዩ ከታመዳለም እንገኛለን እንዲሁም በ0960318181 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ከዚህም በተጨማሪ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጎዶልያስ ኤሌክትሮኒክስ ዩቲብ ቻናል ቤተሰብ ይሆኑ። በቀጣይ ልንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ እያሳውቁልን። ስለተከታተላችሁን እናመሰግናለን።